ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን፣ ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። ደግሞ በዛሬ ቪዲዮችን ዘንላቸው የመጣን እንግሊዘኛ መጽሐፍ ለምትፈልጉ እንግሊዘኛ በአማርኛ ሆኖ ግን በእንግሊዘኛ ፊደሎች እንዴት ነው መጽሐፍ ምን ችለው ወይም ደግሞ ብላችሁ ላላችሁን ዛሬ መጀመሪያ እንግሊዘኛን ለመጻፍ በእንግሊዘኛ ፊደል ወይም በእንግሊዘኛ ሌተር የአማርኛ ለመጻፍ ወይም ደግሞ ቻት ለማድረግ የምትጠቀሙ መጀመሪያ እነዚህን ፊደሎችን የአማርኛ ሀሁ በእንግሊዘኛ ፊደሎችን ማወቅ አስፈላጊ ስለሆነ እነዚህን ይዘንላችሁ መጥተናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ለቻናላችን ቤተሰብ ሁኑ ተቀላቀሉ። ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስንገባ እቺ የመጀመሪያዋ ሀ ነች። ሀ ሁ ሂ ሀ ሄ ህ ሆ ዮ። ይህን ይህኛው የእንግሊዘኛው ፊደል በቋሚነት እንደ ሀ ምትነበብ ማናት ኤች ነች። ኤች ይህንም ስናነበው እንግሊዘኛውን ሀ ሁ ሂ ሃ ሄ ህ ሆ እንዲያርገን እያነበብ ነው። ለምሳሌ እንደ ሀ የምትነበብ ኤች ኤ ሀ ብለን እናነባታለን። ኤች ዩ ደግሞ ሁ የሁለተኛ ፊደሎች ዩ ናት። አናባዩ ይሁን ለሴታችን ስናየው ዩ ነች ኤች ዩ ሁ ኤች አይ ሂ ድምፁ የሚወስነው ማን ነው? አናባቢዎች ናቸው። ሂ፣ ሀ፣ ሄ፣ ህ፣ ሆ፣ አዮ እያንዳንዳቸው ስናይ የመጀመሪያ ፊደሎች ኢ ወይም ደግሞ ኤ ነው የሚሆነው። ሁለተኛ ዩ ነው ዩ ሶስት አይ አራት ኤ አምስት አይ ኢ ስድስት አናባቢ የላትን፣ ሰባት ኤች ኦ ኤች ኦ አናባቢ ማነው? ነው ኦ ነው ሆ ብሎ የምናነበው ማለት ነው። በቋሚነት ግን ማትቀየር ማነች? ኤች ናት። ኤች እንደ ምትነበብ አትቀየርም። ምኖች አናባቢዎች ግን ይላሉ ይቀያየራሉ ማለት ነው። ሌላኛው ደግሞ ለነች ለ ለ ሉ ሊ ላ ሌ ል ሎ እሺ ይህን ስናይ ደግሞ እንደ ለምትነበብ ማነች ይቺ ኤል ነች ኤል ግን ይህን ለማድረግ መጀመሪያ ኤቢሲዲ በካፒታሉም በስሞሉም ሁሎችን ማወቅ ይጠበቅባችኋል ማለት ነው

አናባቢዎች ናቸው ማለት ነው። አናባቢዎች አናባቢዎች አብዛኛውን ጊዜ ቦታቸውን አይቀያየሩም። ይኸው ከሁለተኛው ላይ ከዚህም ዩ ነው ከዚህኛውም አይ ከዚ ኤ ከዚህ አይ ኢ ከዚህ አናባቢ የለውም ከዚህ ኦ የመጨረሻው ኦ። በዚህ ሂደት ይቀጥላል ማለት ነው። በዚህ ሂደት ይቀጥላል ከእናንተ የሚጠበቀው ከአንድ እስከ ሰባት ስንሄድ አናባቢዎች ማን ማን ይሆናሉ ብለን መያዝ ነው። የመጀመሪያ ኢ ወይም ኤ፣ ከዚያ ሁለተኛው ላይ ዩ፣ ሶስተኛው ላይ አይ፣ አራት ኤ፣ አምስት ኤ አይ አይ ኢ ሶሪ አይ ኢ፣ ስድስት አናባቢ የለው፣ ሰባተኛው ኦ። እነዚህ ናቸው ማለት ነው። ምን ናቸው? እነዚህ ናቸው። እቺ ደግሞ ሀመር ሀ ነች። እቺ ከመጀመሪያው ጋር ተመሳሳይ ነው። የአማርኛ ፊደሉ የቅርጽ ለውጥ አለው። የእንግሊዝኛው ግን ተመሳሳይ ነው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ይህም በተመሳሳይ ማለት ነው። ከላይኛው ጋር ስለያየ ነው ሀ እሺ፣ ሁሉም በተመሳሳይ ማለት ነው። ምን ነው የሚሆነው ሊሆን የሚችለው ከዚህ ጋር ሁ ሂ ሃ ሄ ህ ሆ። እሺ እንዲህ ያደረግነን አንዳንድ ሁሎችን እናያለን ማለት ነው። እንግሊዘኛውም አማርኛው ተመሳሳይ ስለሆነ ማለት ነው። ፊደሉ ሚላይ ድምፅ ተመሳሳይ ስለሆነ ይህኛውንም ብናነብ ይኸኛውንም ብናነብ ተመሳሳይ ነው። ሀ ሁ ሂ ሀ ሄ ህ ሆ። እሺ እዚህ ላይ የምንይዘው በዋነኝነት እንደ ሀ የምትነበብ ነበር። ማን ናት? የመጀመሪያ ፊደል አናባቢ ማነው? ሁለተኛ አናባቢ፣ ሶስተኛ አናባቢ፣ አራት እያልን እስከ ሰባት ድረስ ያሉትን መያዝ፣ እንደ ሀ የምትነበብ ኤች መሆኗን መያዝ፣ እንደ ለ ኤል መሆኗን መያዝ። ሌሎች አናባቢዎች አብዛኞች ቦታቸው ተመሳሳይ ስለሆነ ማለት ነው። ተመሳሳይ ስለሆነ በዋነኝነት ማን እንደ ማን ትነበባለች ሚለው ነው። እዚኛው ላይ ደግሞ መነው እንደ መንትነ ነበር ማናት ካላችሁ ኤምነች። ሌላው እስካሁን ያየነው አናባቢው ተመሳሳይ ነው። መ ሙ ሚ ማ ሜ ም ሞ መ ሙ ሚ ማ ሜ ም ሞ ይኸው እስካሁን እዚህ ላይ መያዝ ያለባችሁ ነገር እንደ መምትን ነበብ ማናት ኤም እንደሆነች ትይዛላችሁ። አናባቢዎች እስካሁን የነገርኳችሁ በተመሳሳይ ሌብል ያሉት ለምሳሌ ው ከመጀመሪያው መ ብለን ስናነብ ኤም ኢ፣ ሙ ብለን ስናነብ ኤም ዩ፣ ሚ ብለን ስናነብ ኤም አይ፣ ማ ብለን ስናነብ ኤም ኤ፣ ሜ ብለን ስናነብ ደግሞ ኤም አይ ኢ። ምን ስንል አናባቢ የላቸውም። ስድስተኛ ፊደሎች ኤም ብቻ ሞዝንል ኤምኦ ሄን ከያዝነ ሌላው ምንም ነገር አይከብደንም ማለት ነው። ለምሳሌ እንደምትነበብ ማናት ለምሳሌ ሰላም ብለን ለመጻፍ እንፈልግ እንደ ሰ የምትነበብ ኤስኢ ከሆነች ሰ የመጀመሪያዋን እንደ ሰ የምትነበብች ከሆነ እንደ አወቅናት የመጀመሪያ ፊደሎች አብዛኞቹ አነባቢዎች ምን ናቸው? ኢ ናቸው። ስለዚህ ኤስኢ ላ ኤልኤ እንደ ለምትነበብ ማናች ኤል ነች። አራተኛዋ ላ ናች። አራተኛዋ ላ ከሆነች ኤ ነው ተሉ። ሰላም እንደ ም ደግሞ ምትነበበው ኤም ብቻዋን እናት ማለት ነው እች። ስለዚህ እንደ ያደረግን እናያለን ማለት ነው። መ ሙ ሚ ማ ሜ ም ሞ አማርኛውም እንግሊዘኛውም ተመሳሳይ ስለሆነ እዚህ ላይ ሁለቱንም ማወቅ ይቻላል። አማርኛው የሚፈልግ አማርኛውን እንግሊዘኛው የሚፈልግ እንግሊዘኛውን አንዱ የሚያውቅ በአንዱ እያደረገ እንግሊዘኛውን የሚያውቅ አማርኛውን አማርኛው የሚያውቅ ደግሞ እንግሊዘኛውን እያደረጉ ማንበብ ይቻላል ማለት ነው ይቺ ደግሞ ሰነች ሰ ሰ ሱ ሱ ሲ ሳ ሴ ስ ሶ እንደ ሰ ምትነበብ ደግሞ ማነች ስ ነች ስ በዋነኝነት በደንብ ከተረዳችሁት እንደ ምትነበብ ማናት እንደ ሰምትነበብ ማናት ሚለውን ካወቃችሁ ሌሎች ከአንድ እስከ ሰባት ያሉት አናባቢዎች በተመሳሳይ ሌብል ወይም ደግሞ በተመሳሳይ ቦታ ላይ ስለሚሄዱ ማለት ነው። ይሄው ሰብለን ስንጽፍ ኤስ ኢ፣ ሌሎችም እንደዛ ነበሩ። ሱ ስንል ደግሞ ኤስ ዩ፣ ሲ ስንል ኤስ አይ፣ ሳ ስንል አራተኛ ፊደሎች ኤን ነው የሚወስዱ አናባቢ ሳ ሴስስአስአኢ ስ አናባቢ የላትም። ሰባተኛ ፊደል ደግሞ ሶ ኤስ ኦ ልክ እንደዚህ እያደረግናል ከተረዳ ነው እና በአጭሩ መገንዘብ ከቻልነ ከኛ ወይም ደግሞ የሚጠበቀው እናንተ የሚጠበቀው እንደም ማን ትነበባለች እንደሰ ማን ትነበባለች እንደ እንደረ ማን ትነበባለች ብላችሁ መያዝ ነው ማለት ነው። በቋሚነት አናባቢዎች ሳይሆን በቋሚነት አናባቢዎች ሁሉም ቦታ ያሉ ስለሆኑ ስለማይጠፋቸው ማለት ነው። እቺ ደግሞ ረ ነች። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ይህም በተመሳሳይ እንደ ረም ትነበብ ደግሞ አር ነች። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ር፣ ሮ እሺ ረ ሩ ሪ ራ ሬ ርሮ እንደዚህ እያደረጋችሁ አንድ በአንድ መሄድ እስካሁን ካየነው እንደ ሃ ምትነበብ ኤች ነች እንደ ለምትነበብ ኤል እንደ ሃ አመርሃ ተመሳሳይ ናት ካጋ ኤች ናት ትነበብ እንደ መ ኤም እንደ ሰ ኤስ ይኸው እንደ መ ምትነበብ ኤም ነች እስ እንደ ረ አር ነች። ዝነበብ የሎች እነዚህ አናባቢ ናቸው ማለት ነው። ከሌሎች ጋርም አብረው መር ስለሚችሉ ስለሚችሉ ማለት ነው። እሺ እቺ ደግሞ ሰነች። እችም የአማርኛዎች ሰ ሁለት ሳ አሉ። እነሱ አማርኛ ሰው በቅርጽ ይለያያሉ፣ በትርጉም አንዱ የሆኑ ማለት ነው። ሰ፣ ሱ፣ ሲ፣ ሳ ሶ ይኸው እንግሊዝኛውም በተመሳሳይ ሱ ሲ ሳ ሴ ስ ሶ። ከዚያኛው ስላየነው ተመሳሳይ ስለሆነ ማለት ነው። ይህ ደግሞ ሻ ነች። እንደሻ የምትነበብ ደግሞ ኤስ ኤች። ይሄው ምንድን ነው አናባቢ ነው። ኤስ ኤች ግን ሁሌም ቢሆን አይነጣጠልም ማለት ነው። ኤስ ኤች ምንም ቢሆን ምን አይልም አይነጣጠልም። እንደ ማንም ትነበብ እንደ እንደ ሸል የምትነበብ ኤስ ኤች ነች ማለት ነው። ኤስኤች ሸ ሹ ሺ ሻ ሼ ሽ ሾ። እኛውም ተመሳሳይ ስለሆነ ይህን ብናነበው ተመሳሳይ ነው። ሸ ሹ ሺ ሻ ሼ ሽ ሾ። እሺ እስካሁን ካየነው ለየት ያለ ሸ ነች። ሸ ሁለቶች ኤስ እና ኤች ተጣምረው ነው እንደ ሸ የሚነበበው እንደ ሸ በዋነኝነት ከአናባቢዎች እንደ ሸ የሚነበበው ማለት ነው። ሌሎች አናባቢዎች ናቸው ማለት ነው። ሸ ሹ ሺ ሻ ሼ ሺ ሾ ብለ ምናነበው እነዚህ ኤስ ኤችሎች ኖርማል ከማንኛውም ያለው አናባቢ ናቸው። ችኛ ደግሞ ቀነች። ቀ ቁ ቂ ቃ ቄ ቅ ቆ ይህም ያው ነው። ቀ ቁ ቂ ቃ ቄ ቅ ቆ ይህም ሁለቱ ምንድን ነው? ታችኛውም ላይኛውም የእንግሊዘኛውና የአማርኛውን እንጂ ተመሳሳይ ነው ማለት ነው። ሌተሩ የእንግሊዘኛው ይሁን እንጂ ማለት ነው። እሺ እስካሁን ካየ ነው ሚል ላይ በቋሚነት የሚነበቡ የመጀመሪያ ፊደል ነው እንጂ አናባቢዎች ምንድናቸው ተመሳሳይ ናቸው ማለት ነው። እንዲያረጋችሁ ተለማመዱ። ለምሳሌ ሰ ብላችሁ ለመጻፍ ኤስኢ፣ ሸ ብላችሁ ለመጻፍ ኤስኤችኢ ሱ ብላችሁ ለመጻፍ ኤስ ዩ እያደረጋችሁ የሰው ስም የተለያየ የቦታ ስም እየጻፋችሁ እየተለማመዳችሁ ከዚህ የሆነ ነገር መጻፍ ፈልጋችሁ ያን ነገር ጽፋችሁ ቸክ እያደረጋችሁ ተለማመዱ። እነዚህን አንብባችሁ ሸምዳችሁ ያዟቸው። ለዛሬ ይዘንላችሁ የመጣን ቪዲዮ ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ መልካም ጊዜ ሰናይ ቆይታ። ከታች ባለው ስልክ ለመማር የምትፈልጉ ከታች ባለው ስልክ ደውሉልን።